በምን ያህል ጊዜ ስፖርት ትሰራላችሁ? ሁልጊዜ ነው የምሰራው፣ አንዳንድ ጊዜ ነው፣ አልፎ አልፎ፣ ከስንት አንዴ እንደዚህ ብላችሁ መናገር ብትፈልጉ እንዲሁም ጥያቄን ማህበራችሁ መጠየቅ ብትፈልጉ እንዴት አድርጋችሁ ነው የምጠይቁት? ዛሬ እሱን ላይሰነው የምናየው። በጣም ቀላል ነው። መንበር መጀመሪያ ላይ የጠየኳችሁ ጥያቄ ምንድን ነበረ? በምን ያክል ጊዜ ስፖርት ትሰራለችሁ፣ ትሰራለች፣ ትሰራለህ ብዬ የጠየኩታል ዋ አስክ። በምን ያክል የሚለውን ጥያቄ ማንሳት ስፈልግ የምጠቀመው አንድ ቤዝ የሆነ ጥያቄ ፎርም አለ፣ ሃው ኦፍትን የሚለው ማለት ነው። ሃው ኦፍትን ሃው ኦፍትን የምትለዋን ነው የምንጠቀመው ማለት ነው። ኦፍትን ስንል አብዛኛውን ጊዜ ማለት ነው። ድርግሞሽን ይነግርልን አንደኛው የግስ ገላጭ ነው። ጋራ ብዙ አይነት ጥያቄዎችን እየመሰረትን በደንብ ኤክሰርሳይዝ ካደረግን በኋላ እንዴት እንደምንመልስ ደግሞ አብረን እናያለን ማለት ነው።

ዱና ደዝ እንዴት እንደምትለያዩ ቀስ እያለን በተለይ ኤግዛምፕሎች እናያቸዋለን፣ ግን አንቺ አንተ እናንተ ማለት ስንፈልግ ዩዝ ዩ ሶ ዱ ዩ ነው የምንለው ማለት ነው። ሃው ኦፍትን ዱ ዩ ወ ኤክሰርሳይዝ

በምን ያክል ጊዜ ትደውልልሻለች ብለሽ ብቅአስታት። በምን ያክል ጊዜ እሷ ላንቺ ትደውልልሻለች ብለን መጠየቅ ብንፈልግ አስታ ልዩ እዚህ እያለ ማነው በምን ያክል ጊዜ ድርጊቱ የሚያደርገው? እሷ ናት እያደረገች ያለው። ስለዚህ እሷ ወይ ስትፈልጉ ዳዝ ሺ እ ኮል ማንን አንቺን ራይት ዩ ሀው ኦፍተን ዳዝ ሺ ኮል ዩ በምን ያክል ጊዜ ትደውልልሻለች ትደውልልሃለች ትደውልላችኋለች ሊሆን ይችላል ማለት ነው ቬሪ ጉድ ሌትስ ዱ አናዘር ዋን ኦኬ በምን ያክል ጊዜ ዘመዶቻቸውን ይጠይቃሉ ብዬሽ መጠየቅ ብፈልግስ ሀው ውድ አይ አስክ ዛት እነሱ በምን ያክል ጊዜ ዘመዶቻቸውን ይጠይቃሉ የ ዘይ ቪት ያ አይደለ? ዘመዶች ሪሌቲቭዝ ነው መጠየቅ የምንለው ምንድነው? ኤክሰርሳይዝ ስፖርት መስራት፣ መደወል፣ ቪት መጠየቅ። ዘመዶቻችንን መጠየቅ አይደለ? እነሱ ስለሆኑ ዘይ ከዘይ ጋር መሄድ የሚችለው ዱ ኦፍትን ሬለቲቭስ አይደለም። ዘመዶቻቸውን ስንል የእነሱ ዘመዶች ር ን ቬሪ ጉድ። ኦፍትን ዱ ዩ ኤክሰርሳይዝ ኦፍትን ኮል ዩ እያለን ጥያቄው መጠየቅ እንችላለን። ሀው ኦፍትን ኦፍትን ማለት አብዛኛውን ጊዜ ብለን እንድንናገር ይረዳናል። አንደኛው ጥቅም ይሄ ነው። ጥያቄ ስትጠይቁበት ግን በምን ያክል ጊዜ የሚለውን ድግግሞሹን ለማሳየት ነው የሚገባው። ለምን ያክል ጊዜ ስንል ስለ ድግግሞሽ እያራን ስለሆነ አፍተን የምትባለን አድቨርብ ፍሪኩንሲን እንጠቀማለን። እንዴት ቢሆንም ሲሆን በምን ያክል ጊዜ የሚለውን ተርጓሚ ሰጠናል ማለት ነው

በምን ያክል ጊዜ ውጪ ትወጫለሽ ወይ ውጪ በምን ያክል ጊዜ ትበያለሽ ምናምን ብላችሁ መጠየቅ ብትፈልጉ you're going to use what? how often very good how often do you go out for dinner? how often do you travel for work? how often does he go on vacation? እያለን ምን ማድረግ እንችላለን ማለት ነው ጥያቄውን መጠየቅ እንችላለን ማለት ነው good how about if you wanted to ask በምን ያክል ጊዜ ኳስ ትጫወታለህ ብዬ አንድ ወንድ መጠየቅ ብፈልግ how would i ask that በምን ያክል ጊዜ ኳስ ትጫወታለህ? ኦፍትን ዱ ዩ ፕሌይ ኦ ዩ ፕሌይ ራይት፣ አንተ ስለሆነ ዩ ይሆናል። ሀው አፍትን ዱ ዩ ፕሌይ

ይሄ የምመለስ ነው በምን ያክል ጊዜ ጓደኞችን ታገኛቸዋለሽ የምንመለሳቸውን መልሶች አሉ መልሱን እንዴት እንደሚመለስ ቀስ ብለን እናያቸዋለን በምን ያክል ጊዜ ታጨሻለሽ ብለሽ ዱ ዩ ስሞክ ዩዥዋሊ ጥያቄ ታርጌት የሚደረገው ፊት ለፊታችሁ ላለ ሰው ነው፣ አይደለም ወይም አት ሊስት ሴክንድ ፐርሰን ለምንለው ነው። ለእዛ ነው ብዙ ጥያቄ ላይ የሚበዛባችሁ ስለሌላ ሰው ምን ያክል ልምዳቸው እንደሆነ ብዙ ጊዜ ላንጠይቅ እንችላለን። ፊት ለፊታችን ያለን ሰው ግን ምን ማድረግ እንችላለን? በደንብ አድርገን መጠየቅ እንችላለን። ለእዛ ነው በጣም ኢምፖርተንት የሆነ አንተ፣ አንቺ፣ እናንተ ብለን እዛ ሴክንድ ፐርሰን

ዶንፍሬ እዚህ ጋር አንድ ፖይንተር መርሳት የሌለባችሁ ነገር ለዲፍረንት ፕሮናውንስ ዲፍረንት ታይፕስ ኦፍ ቨርብ ቱ ዱስ ነው የምንጠቀመው። ሺ እና ሂ ከሆነ ዊ ዩዝ ዶዝ ራይት፣ ዶዝ እንጠቀማለን። ኦፍኮርስ ኤትም ከሆነ ደዝ ነው የምትጠቀሙት። ለምሳሌ በምን ያክል ጊዜ ይዘንባል ብዬ መጠየቅ ብፈልግ አም ጎይንግ ቱ ዩዝ ዶዝ ኦኬ። ሶ አም ጎይንግ ቱ ዩዝ ሃው ኦፍትን ዶዝ ኢት ሬን፣ በምን ያክል ጊዜ ይዘንባል ብዬ መጠየቅ ስፈልግ ማለት ነው። ወይ ድግግሞሽ ነው መጠየቅ የምንፈልገው አይደለም? በምን ያክል ጊዜ ስለ ስለ ድግግሞሽ እያወራን ስለሆነ ማለት ነው። ዘንግዝ ኢድዝ ኤት እና ሂ እና ሺ እስከሆነ ድረስ ዩር ጎን ቱ ዩዝ ደዝ። ኦኬ ዩ ጋይስ፣ ዶን ፍርጌት ደስ። ከንዛ ውጭ ያሉትም ዩ ዘይ ዊ አይ ከሆነ ዩዝ ዱ። ቨሪ ግድ። ሶ አሁን ለዚህ ጥያቄዎች አሉ። እነዚህ ጥቂቶች ጠይቀናል ብለን እሱም እናድርግ። እንዴት አድርገን ነው የምንመልሰው የሚለውን ነው የምናየው ማለት ነው። ለምሳሌ the first question is በምን ያክል ጊዜ ስፖርት ትሰራለህ፣ ትሰራለሽ፣ ትሰራላችሁ ስንል we used how often do you exercise very good ስትመልሱ ሁል ጊዜ ነው ኤክሰርሳይዝ የማደረገው ብለ መመለስ ቢፈልጉ ሀው ውድ ዜይ ሴይ ዛት ሁሌ ስፖርት ትሰራሉ አያልዌሽ

ኤክሰርሳይዝ ሁልጊዜ የምታረጉትን ነገር ሁልጊዜ ብላችሁ ምናገር ስትፈልጉት ቬሪ ሲምፕል አይደለ? ከቨርቡ በፊት ምን መጨመር ነው? ኦልዌይስ ነው። ዌር ኢዝ ዘ ቨርብ ሂር? ኢት ኢዝ ኤክሰርሳይዝ አይደለ? አድቨርብ ዋናው ስራቸው ምንን ነው ብለናል? ቨርቡን መግለጽ ነው አይደለ? አሁን ቨርቡን በተለያየ መልኩ ሊገልጹ ይችላሉ። ኦኬ ዊ ሃቭ አድቨርብ ኦፍ ማነር፣ እንዴት ነው የሚደረገው ያድርጊት ተብሎ ሊገልጹት ይችላሉ። አድቨርብ ኦፍ አሉ የት ነው ይሄ ድርጊት የተደረገው? አድቨርብ ኦፍ ታይም መቼ ነው የተደረገው? አድቨርብ ኦፍ ፍሪኩንሲ በምን ያክል ድግግሞች ነው ይሄ ድርጊት የሚደረገው የሚለው ይነግሩናል። ሶ ኤክሰርሳይዝ ኦፍትን ዱ ዩ ኤክሰርሳይዝ፣ በምን ያክል ጊዜ እስፖርት ይሰራሉ? ሁሉ ጊዜ እስፖርት ይሰራለሁ፣ አይ ኦልዌይስ ኤክሰርሳይዝ ይሆናል። በምን ያክል ጊዜ ትደውልልሻለች ብለሽ ስትጠይቀኝ ዩ ሰድ ሃው ኦፍትን ዶዝ ሺ ኮል ዩ። ቨሪ ጉድ። ብዙ ጊዜ ትደውልልኛለች ከሆነ ውችዝ ኢዝ 90 ፐርሰንት ኦፍ ዘ ታይም። ይሄ መቶ ፐርሰንት ኦፍ ዘ ታይም ነው ሁሉ ጊዜ ነው። ብዙ ጊዜ ብላችሁ መናገር ብትፈልጉ ወድ ዩ ዩዝ። ብዙ ጊዜ ትደውልልኛለች ሁሉ ጊዜ ነው። ብዙ ጊዜ ከሆነስ ወድ ዩ ዩዝ ብዙ ጊዜ ሚ ይሆናል ማለት ነው። ይሄ ዘጠና ፐርሰንት ነው። ቢ አንድ ቀን ሚስ ልታረግ ትችላለች ማለት ነው። ት ስ ሚ ት እዚ ጋር ኤስ ስለምን ጨመርንበት? ቢካዝ ኢት ስ ፕረዘንት ፕረዘንት ስለሆነ እያወራን ያለ ነው። ዩር ጎንግ ቱ ዩዝ ወ አስ ቅጥዬ ያስፈልገዋል ቨርቡ ንቨር ዩ መሽን ሺ ወይም ሂ ወይም ኢት ለዛ ነው ሺ ኢት ና ዱ ላይ ኢስ የተጨመረው። ቆንጆ ዩዡዋሊ ኮልስ ሚ ብዙ ጊዜ ትደውልልኛለች። አልወይስ ሁል ጊዜ ነው። ብዙ ጊዜ ሲሆን ዩ ዩዝ ዩ ቨሪ ጎድ አብዛኛውን ጊዜ ብለን መናገር የምታስችለን ኦፍተን እንደሆነች ቅድም አይተናት ነበረ። ሶ ለትስ አስክ ደ ኳስን ከዛ ወ አንሰር ዘም ኦኬ። ሃው ኦፍተን ዱ ዘይ ቪዚት ዘር ሬሌቲቭስ ዘመዶቻቸውን በምን ያክል ጊዜ ይጠይቃሉ፣ አይደለ ኦ፣ አብዛኛውን ጊዜ ይጠይቋቸዋል ከሆነ ሃው ዱ ዊ ሃው ዱ ዊ ሴ ዳት፣ አብዛኛውን ጊዜ ይጠይቋቸዋል። ዘይ ኦፍተንሊ

ማለት ይሆናል ማለት ነው። የምታደርጉትን ነገር 7ግግሞች ያለውን ነገር ምን እናደርገዋለን? በምን እንገልጸዋለን? አድቨርብስ አይደንቲፋይ ማድረግ የምትችሉት የመጨረሻቸው ላይ ምን ስላላቸው ነው፣ ኤል ዋይ ስላላቸው ነው። ነገር ግን ለአድቨርብ ፍሪንሲ ይሄ አይሰራም። ለምሳሌ ኩክ፣ ፈጣን በፍጥነት ሲሆን ኩክሊ ይሆናል። ቀስ ማለት ስሎ በቀስታ ሲሆን ስሎውሊ እንለዋለን። ይሄ እንደዚህ ይሄ አድቨርብ የምናረግበት ሜታድ ነው። ኦኬ ከአዲግቲቭ ወደ አድቨርብ የምንቀይርበት ነገር ነው። ነገር ግን ይሄ አድቨርብ ፍሪኮንሲ ላይ ይሰራላችሁ። ሶ ዊ ኦልዌይስ ሴ ኦልዌይስ፣ ዩዥዋሊ፣ ኦፍትን እንደሆኑ ነው የሚቀሩት ማለት ነው። በምን ያክል ጊዜ ረፍት ይሄዳል ረፍት ሽርሽር ይሄዳል እና ብለን ስንጠይቅ ሃው አፍትን ዶዝ ሂ ጎ ኦን ቬኬሽን ብለን ነበረ

ራሱንም መንመለስ ትችላላችሁ። ኦር አይ ሳምታይምስ ኤክሰርሳይዝ ተብሎ መመለስ ይቻላል ማለት ነው። ቅድም ለዱ ላይ ኤስ እንደጨምር ነው፣ እዚህ ላይ ጎ ላይ ኤስ እንጨምራለን። ምክንያቱም ፕሬዘንት ላይ ስለሆነ ያለው ሂ ሺ ኢት ሲሆን

አልፎ አልፎ ኦኬዥናሊ ነው የምትጠቃሚው። ኦ ይንሴታት እነዚህን አድቨርቦች ፊትለፊት ላይ መጠቀም ትችላላችሁ። ማለ ትችላላችሁ ር እዚ ሲሆን ሶምታይም ሲሆን ኦና ሲሆን ምን ማረግ ላይ መጠቀም ትችላላችሁ ማለት ነው ኤምራይ መጨረሻቸው ላይ ያለበት ከሆኑ እነሱን ፊት ለፊት ላርጋችሁ መጠቀም ቻላችሁ። ከነሱ ውጭ ያሉትን እንግል ይከናዋል። ኦኬ ሶ ያ ትራቨል ፎር ወርክ፣ አልፎ አልፎ ለስራ ከከተማ ወጣለሁ። ኦር አይ ኦኬዥናሊ ትራቨል ፎር ወርክ ብላችሁ መመለስም ትችላላችሁ። ኢትስ ኦኬ ሶ አይ ኦኬዥናሊ ትራቨል። ኦኬዥናሊ አልፎ አልፎ። ኦኬዥን ማለት ራሱ ምን ማለት ነው? ኢ አልፎ አልፎ የሚመጣ የሆነ በአል ማለት ኦኬዥን ማለት ለዛ ነው አልፎ አልፎ የተባለው ኦኬዥናሊ የሆነ ኦኬዥን ሲመጣ ነው ድዛም ማድረገው ማለት ነው የሆነ ነገር አልፎ አልፎ ሲመጣ ነው ዛም ማድረገው ስትሉ ኦኬዥናሊ ወይም ኦኬዥናሊ ይ ቮ ብላችሁ እናገር ትችላላችሁ ስም ላ ሊ ላይ ካላችሁ መጨረሻቸው ላይ ፊት ለፊት መጠቀም ትችላላችሁ

የምታደርጉትን ነገር መናገር ብትፈልጉ ዩ አር ጎይንግ ቱ ዩዝ በአማርኛው ሲሆን ከስንት አንዴ የምንለው ነው። ከስንት አንዴ እንደዚህ አደርጋለሁ ማለት ስትፈልጉ ዩዝ ሴልደም። ትራይ ሴይንግ ኢት ዊዝ ሚ ዩ ጋይስ ሴልደም። ለምሳሌ በምን ያክል ጊዜ ውጭ እራት ትበያለሽ ብላ ስትጠይቀኝ፣ ሺ አስክድ ሀው ኦፍተን ዱ ዩ ጎ አውት ፎር ዲነር። ከስንት አንዴ ሄጄ እበላለሁ ውጭ ብለሽ፣ ሀው ውድ አይ ሴይ ዛት ከስንት አንዴ

ይሄ ታይም የማደርገው ነገር ነው። ስለዚህ ከስንት አንዴ ወጥቼ እራት ትበላለሁ ብዬ የተናገርኩ ነው ማለት ነው አይደለ? ከስንት አንዴ ማለት ስትፈልጉ ም ማለት ነው። ቆንጆ ታም ሲሆን ልክ እንደ ብርቅ የምታደርጉት ነገር ቢሆንስ እንደ ወረት እንደ ብርቅ የምታደርጉት ነገር ሲሆን

አይ ሬርሊ ትራቭል ባይ ፕሌን አይደለ? ሶ እንደ ብርቅ ነው። በጣም አልፎ አልፎ ነው። እንደዛ ነው የሚሄደው የምናምን ስላችሁ ዩዝ ወይ አይ ሬርሊ ትራቭል ባይ ፕሌን ብዬ መመለስ እችላለሁ ማለት ነው። ስ አልሄድም ማለት በጣም ሬር ነው በፕሌን የሚሄድ ማለት ነው አይደለ? ቆንጆ

0ዜሮ ፐርሰንት ሲሆን ምን ይሆናል ማለት ነው? ነቨር ይሆናል ማለት ነው። ዩ አንሰር ነቨር ወል ስሞክ። አድቨርብስ ኦፍ ፍሪኳንሲ ያደለ ስምንቱንም አየናቸው ማለት ነው። ሁል ጊዜ ኦልዌይስ፣ አብዛኛውን ጊዜ ወይ ብዙ ጊዜ ዩዥሊ፣ አብዛኛውን ጊዜ ፍን አንዳንድ ጊዜ ሶምታይምስ አልፎ አልፎ ኦኬዥነሊ ከስንት አንዴ ስትሉ ሰልደም፣ እንደወርቅ እንደወረት ሲሆን ዩዝ ሬርሊ፣ መቼም ከሆነ ዩዝ ኔቨር ማለት ነው። ጎድ ለዚህ ለጥያቄዎቹ ምን ብለን እንደምንመልስም አይተናል ማለት ነው። ሶ በምን ያክል ጊዜ ስፖርት ትሰራለች፣ ትሰሪያለሽ፣ ትሰራላችሁ ብለሽ ብትጠይቂያቸው ሀው ኦፍን በምን ያክል ጊዜ ስፖርት ትሰሪያለሽ። ሁሉ ጊዜ ስፖርት ትሰራለሁ ማለት ቢፈልጉ ሀድ ሴታት፣ ሁሉ ጊዜ ስፖርት ትሰራለሁ፣ አይ ኦል ዌይስ ኤክሰርሳይዝ። በምን ያክል ጊዜ ትደውልልሻ ል ብዙ ጊዜ ትደውልልኛለች ካልኩኝስ በምን ያክል ጊዜ ዘመዶቻቸውን ይጠይቃሉ? ሀውር ስታት አብዛኛው ጊዜ ጠይቋቸዋል ከሆነን ቪ ሆናል ቆንጆ በምን ያክል ጊዜ እረፍት ይወጣል? ስር ሀው ኦፍተን ኦን ቫኬሽን አንዳንድ ጊዜ እረፍት ይሄዳል ከሆነ በምን ያክል ጊዜ ፊልድ ትሄጃለሽ ብለሽ ል ትራቭል አደርጋለሁ ብቲ አይ ኦኮዥናሊ ትራቭል ያ ኦኬዥናሊ ትራቨል ፎር ወርክ ይሆናል ማለት ነው። ቨሪ ጉድ ቆንጆ በምን ያክል ጊዜ ውጭ ራት ትበያለሽ? ሀኦፍትን ዱዩ ጎ አውት ፎር ዲነር፣ ሀኦፍትን ዱዩ ጎ አውት ፎር ዲነር። በጣም ከስንት አንዴ ነው ራት ውጭ የሚበላው ስለሽ፣ አይ ሰልደም ጎ አውት ፎር ዲነር፣ አይ ሰልደም ጎ አውት ፎር ዲነር። ቨሪ ጉድ በምን ያክል ጊዜ በፕሌን ትሄጃለሽ በይ

ዩዥሊ አብዛኛውን ጊዜ ኦፍትን አንዳንድ ጊዜ ሶምታይምስ አልፎ አልፎ ኦኬዥነሊ ከስንት አንዴ ሰልደም እንደ ብርቅ እንደ ወረት ሬሊ መቼም ነቨር ቨሪ ግድ እስኪ አሁን ዛሬ ተማርናችሁ ትጠቅማችሁ እናንተ ደግሞ ኮመንት ላይ ይህንን ትመልስልናላችሁ